ሰላም ሰላም፣ የናታን ጠቅላላ ዶክተር ነሽ ጥገና ዩቲዩብ ተከታታዮች እንዴት ናቸው? ሰላም ናቸው ወይ? ያለው እግዚአብሔር ይመስገን። እንግዲህ በስራችን እንታወቃለን። ጥራት፣ ፍጥነት መለያችን መላያችን ነው። ዛሬ ደግሞ እንሰራላችሁ ቪዲዮ ሳምሰንግ ቲቪ ነው የምታዩት። በጣም ትልቅ ነው። እንግዲህ ድሮ ነው ሲአርቲ ቲቪ ይባላል። ካቶ ድሬቲ የሚባለው ነው። ስለዚህ ቲቪ ሳምሰንግ ነው፣ እስቲ እንደምታዩት። ስለዚህ ቲቪ እንዲሰራ ነው የመጣው። ስለዚህ ችግሩ ምንድን ነው የሚለውን እስቲ ቼክ እናርግ፣ እስቲ ተከታተሉኝ። ስለዚህ ቲቪ አሁን ሰክቸዋለሁ። ስለዚህ እንደዚህ የተለያየ ከለር እያሳየን ያለው አሁን ሳይው እንግዲህ ችግሩ ምን እንደሆነ እናያለን። እንግዲህ ይህን ችግር እስቲ አሁን ፈትቼ ላይ ነው እስቲ እኔት ከታተ እንደዚህ ትዩ እንደምታዩት አሁን ቲቪው ተፈቷል። ምንድን ነው ችግሩ የሚለውን እያንዳንዱን ቼክ አደርጋለሁ። እስኪ እንግዲህ ያለውን ነገር ስለዚህ ኢንቲቪ ችግሩን ምንድን ነው በሁለት አይነት መንገድ ያዋለሁ፣ አንደኛ እንደዚህ እንዲሁ ዳይሬክት በእይታና ሁለተኛ ደግሞ በመለካት ችግሩን ማወቅ ይቻላል። ስለዚህ እንዲሁ ነው የማየው ቲቪ አሁን መጀመሪያ እዚህ መጀመሪያ ፍላይ ቫኩን ምክንያቱም እስከ አምስት ሺህ ቦልት ነው እዚህ ጋር የሚረጨው። ስለዚህ ማንኛውም እንትን ለጀማሪዎች ምንድን ነው ይህን ማላቀቅ ጠበቅብናል ማለት ነው መጀመሪያ፣ ምክንያቱም ይህ ቦልት ካገኘን ትዝ ቬሪ ዳንጀር። ይኸውን በዚህ አማካይነት ነው እንግዲህ ወደ ካቶድሪው ቲው? ዲስፕላይ የሚያደርገው ፍላይባኩ እዚህ ጋር ምታዩት አለ። ስለዚህን መጀመሪያ መንቀል አለባችሁ እና ዲስቻርጅ ማድረግ ይጠበቅብናል ማለት ነው። ስለዚህ ወን እንደምታዩት ይነቅየዋለው ይህ ነው እንግዲህ ወደ ስክሪን የሚመጣው እንትን በመርጨት ዲስፕሌይ የሚያደርገው ስለዚህን ስለዚህ ቦርዱን በዚህ መልክ እንትን ብየዋለሁ። እንደምታዩት አሁን እዚህ ጋር ያው እንግዲህ የከለር ችግር ነው ያመጣው። እዚህ ጋር የምታዩት አሁን ዋና ፊልተር ካፓሲተሩ እንደምታዩት አብጧል። ስለዚህ ይሄን የዚህ ችግር ነው ማለት ነው። ስለዚህ እንቀይራለን በተመሳሳይ ማይክሮፓራድ አራት መቶ ሀምሳ ቦልት በአራት መቶ ሰባ ማይክሮፓራድ ነው የሚለው ስለዚህ የቲቪ ዛሬ ችግሩ ይሄ ነው እንቀይረና ያለን ፈታ ነው የሚለው አሁን ካሁን በኋላ ምንም ችግር አይኖርበትም ስለዚህ የቲቪ ችግሩን አውቀናል አሁን እንዲሁ ሳለካ ነው ያወቁት ስለዚህ የቲቪ ችግሩ የዋና ሜን ፊልተር ካፓስተሩ ችግር ሆኖ ተገንጧል ይሄ ነው ዛሬ የሰራሁላችሁ ቪዲዮ። ሌላ ጊዜ ደግሞ እንድሰራላችሁ የምትፈልጉ ካለ በስር ላይ ኮሜንት አስቀምጡልኝ። ስለተከታተላችሁ ያመሰግናለሁ። ሰብስክራይብ አይደለ እያልኩ ነው። ስለተከታተላችሁ ያመሰግናለሁ።